በደሴ ከተማ በንጹሃን ላይ ግድያ ፈጽሟል የተባለ የፖሊስ አባል በቁጥጥር ስር መዋሉን ፖሊስ ጣቢያ አስታወቀ ሼህ መሐመድ ሰይድና ባለቤታቸው ወይዘሮ ጀሚላ መሐመድን በያዘው ክላሽኮፍ መሳሪያ በተኮሰው ጥይት ለምን ሰለሙ ብለው ነው ጥቃት ያደረሱባቸው ጅማ ዞን ላይ ምንድነው እየተፈጠረ ያለው እጅግ በጣም አስፈሪና አደገኛ ሀዲስ ልንገራችሁ ይህን የምነግራችሁ ከወዲሁ በህይወት እስካለን ድረስ ሲቻለም ጥንቃቄ እንድናደርግበት ዘንድ ነው ጾማል ረመዳን ጾምክ? ምን ያህል ቀን ጾምክ? ሙሉ ምን ይሰግደው ሰላት ሰግደሃል? በመጮ ጾም ሰው ይሄንን መረጃ ሳይሰማ ከቤት ሁሉ ባይወጣ ደስ ይለኛል። እንግዲህ ከሰሞኑ የተለመደ አንድ የሻሻ አይነት አለ። እባክሽን፣ ለሀገሩ አዲስ ነኝ፣ ለሰፈሩ አዲስ ነኝ፣ በዚህ ስር ደውይልኝ ምናምን ከተባላችሁ ማናችሁ ምሽ ብላችሁ እንዳትደውሉ። እነሱ ያለማቋረጥ ሴራ ያሴራሉ። ከሴራቸው መካከል አንዱ ነብዩ ስም አጠልሸት ነው። አለይሂ ሰላቱ ወሰለም ሰለላሁ ዐለይሂ ነብይ

አሰላም አለይኩም ወራህመቱላ ወበረካቱ። ሰላም ውድና የተከበራቸውን አለክተታች ባላችሁበት የአላህ ሰላም እዝነት ተረዳ ይቸረነት ያላቸው አላ። ዛሬም እንደተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ ኢስላማዊ ቪዲዮ ጅላችሁ ቀርብ ያሉ እንሻ አላህ እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። ለዚ ቻናል አዲስ ኮናችሁ ሰብስክራይብ በማድረግ ነባሮችን አልቆምም ላይክ ላይክ እያደረጋችሁ ሀሳብ ናሰታችሁ ይሰጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። ጀማ ሁላችሁም ከልብ አመሰግናለሁ። ሁላችሁም ስጠይቁኝ ነበረ ሰሞኑን ጠፍቻለው ከበዓል ማግስት ማለት ነው። አባት እያስታማምኩኝ ነበረ በውስጥም እንዲሁም ደግሞ በቀጥታ ኖርማል ስደውሉ ነበር። ከልብ አመሰግናለሁ። አሁን በሰላም በጤና ሁኔታ ላይ ነው ያለው። ተመልሰናል ህክምና አድርገ ማለት ነው እንሻላ ። ለማንኛውም ረመዳናችን አላህ ይቀበለን እንዲሁም ደግሞ ሸዋል ምጾም ሰዎች አላህ ያበርታችሁ ለማለት ትወዳለው። እንሻላ የተወደዱ የተመረጡ ቪዲዮ እንዳልኳችሁ ሰብሰብ አድርጊላችሁ ይላችሁ ቀርቤያለሁ። አላብዛባችሁ፣ ቀጥታ ወደ ቪዲዮ አለፍላችሁ ንን ሰው ይህንን መረጃ ሳይሰማው ከቤት ሁሉ ባይወጣ ደስ ይለኛል። እንግዲህ የተለመደ አንድ የሻሻ አይነት አለ። እባክሽን ለሀገሩ አዲስ ነኝ ለሰፈሩ አዲስ ነኝ በዚህ ስር ደውዪልኝ ምናምን ከተባላችሁ ማናችሁ ምሽ ብላችሁ እንዳደውሉ። ምክንያቱም ደግሞ እዛ ወረቀት ውስጥ ያለ በአይን የማይታዩ ጥቃቅም ብናይ ነገሮች አሉ እነዛ ነገሮች በአፍንጫችን ወይም ደግሞ በቆዳችን ከገቡ ማለት ነው አቅላችን እንድንስት ያደርጉናል። ታዲያ በዛ መሀል እንዘረፋለን ማለት ነው። ታዲያ እነዚህ ብናይ ነገሮች አፍዛ ደንዝዝ ምናምን ሳይሆኑ መርዛ የማይሆኑ የእጽዋት ውጤቶች እንደሆኑም ተገልጿል። አብሶ ሴቶች ደግሞ በእንደዚህ አይነት ጉዳይ በጣም እየተሸወድን ስለሆነ ጠብቃችሁ ራሳችሁ ጠብቁ። የጥንቃቄ ቪዲዮ ነው እንግዲህ አዳምጣችሁታል ሁላችሁ ማለት ነው። ብዙዎቻችን ስልካችን እንዲሁም ደግሞ ንብረታችን በአደባባይ እየተበላን እየተዘረፈን፣ በተለይ አዲስ አበባ ሄደን የምናውቅ ሰዎች እናውቋለን ብዬ አምናለሁ። ስለዚህ ይህ ቪዲዮ ለብዙዎች ተደራሽ አድርጉ። ትናንትና አንድ ክስተት ተከስቶ ነበር ከዚህ ጋር ተያይዞ ማለት ነው። ወገናችን ተመልከቷት። በትናንትና ሁለት እንግዲህ ፓስፖርት ተቀብላ ስትወጣ ሳለ አንድ የራይድ ሹፌር ነኝ አደርስሻለሁ በማለት እንግዲህ ካስገባት በኋላ መኪና ውስጥ ማለት ነው ይዞት ተሰውሯት ከዛም አልፎ አስነክቷት እንግዲህ ያላትን ገንዘብ ጭምር ከባንክ አስወጥቷት ማለት ነው እንደዘረፋት ነው የሚነገረው ማለት ነው። እንዲሁም ደግሞ በአደባባይ ስትቀረጽ ነበረ ወይ ተበላሁ ብላ እራሷን ካወቀች በኋላ ማለት ነው። እና ሁላችሁንም ጥንቃቄ እንድታደርጉ ለማለት ጭምር ነው። ይህ ተአምር ነው። ነኢማን ታቋታላችሁ፣ በጎ አድራጎት ላይ የምትሰራዋ እህታችን ማለት ነው። በዚህ ደረጃ ይህን እብድ ነበር። በዚህ በምስሉ ላይ የምትመለከቱት ነገር ግን ወላ ለአላህ ምንም የሚሳነው ነገር የለም። ዒድ ሙባረክ

ሌላዎቹ ከሚጠይቀን የቱን ቀን የምትወጣበትን ስራ የምትጀምርበትን፣ ምንድን ነው የምትሰራው ስራ? ማስተንግዶ ካፍቴሪያ፣ ትችላለህ ማስተናገድ? የሆነ ይሁን ወላሂ፣ በል ያገኘውን ስራ ትሰራለህ፣ ማስተንግዶም ትሰራለህ። የቤት ዘብ ነው፣ ይመለከተኛል። አሁን ካፍቴሪያ ካፍቴሪያን እንክፈታ፣ በቃ እሺ፣ ዱአ አድርጋም ይወቀ ካፍቴሪያ ከፍተን ኦንላይን በጣም ነው በጣም ነው እንትም ነው ነው ብናሁን ብንለቀ ማሻአላህ፣ ማሻአላህ። አሁን ያለበትን ሁኔታ ሁላችንም ተመልክተናል። ስራ ሁሉ እሰራለሁ እያለ ያለበት ሁኔታ ነው። ይህ የአላህ ተአምር ነው። ከዛ ህይወት ወደዚህ ህይወት ቀይሮት እንግዲህ አላህን እያበደ ጾሙን በሰላም እንደ ጾመ ሰላሳውንም ቀን እንዲሁም ደግሞ ሶላት እንደሰገደ እየተናገር ያለበት ሁኔታ ነው። ባክግራውንዷ እሷትን አቶን አላውቅም። ነኢማናት እንግዲህ ለመጀመሪያ ጊዜ ወደ ሶሻል ሚዲያ ይዛው የመጣችው ማለት ነው። እና እኔ እንጃ ወላሂ በጣም ነው እጅግ በጣም ነው ደስ ያለኝ እና ብዙ እንግዲህ ያበዱ ይመስሉን በአይምሮ የተነኩ ይመስሉን ጥሩ እንክብካቤ ቢያገኙ የተሻለ ህይወት እንደሚኖሩ ተስፋ አደርጋለሁ። እጦትም ብዙ ተግባር ስለሚያደርግ ማለት ነው። ስለዚህ ኢንሻላህ እንደ ወዳጃችሁ ተስፋ አድርጋለሁ። በዚህ ጉዳይ ላይ ሀሳባችሁን አስቀምጦ ወደ ሌላኛው ቪዲዮ አለፍኩላችሁ። በደሴ ከተማ በንጹሀን ላይ ግድያ ፈጽሟል የተባለ የፖሊስ አባል በቁጥጥር ስር መዋሉን ፖሊስ ጣቢያው አስታወቀ። በፖሊስ አባሉ በተኮሰ ጥይት የሰው ህይወት ማለፉን የደሴ ከተማ ሁለተኛ ዋና ፖሊስ ጣቢያ አስታውቋል። በደቡብ ወሎ ዞን ዋና ከተማ ደሴ ትናንት ማክሰኞ መጋቢት 23 2017 ከጠዋቱ ሁለት ሰዓት ላይ በከተማዋ ልዩ ስሙ ፒያሳ ሜጤሮ መቃኛ አካባቢ አንድ የደሴ ከተማ ሁለተኛ ፖሊስ ጣቢያ አባል በሁለት ሰዎች ላይ ተኩስ መክፈቱን ፖሊስ አስታውቋል። ዋና ሳጅን ገብሬ እውነቱ በተመደበበት የቀጠና ሴንተር መኖሪያ አቅራቢያ ነዋሪ የሆኑትን ሼህ መሐመድ ሰይድ እና ባለቤታቸው ወይዘሮ ጀሚላ መሐመድን በያዘው ክላሽኮፍ መሳሪያ በተኮሰው ጥይት ቆስለው ሆስፒታል መግባታቸው ተነግሯል። በደሴ ስፔሻላይስ ሆስፒታል በሕክምና ላይ እያሉ ሼህ መሐመድ ሰይድ ሕይወታቸው ማለፉንና ባለቤታቸውም በሕክምና ላይ እንደሚገኙ በደሴ ከተማ አስተዳደር ፖሊስ መምሪያ ሁለተኛ ዋና ፖሊስ ጣቢያ ኃላፊ ምክትል ኢንስፔክተር ጸጋባ ተገልጸዋል። ግድያውን የፈጸመው ፖሊስ ከግለሰቦቹ ጋር ጥሩ ግንኙነት እንደነበረው የጠቆሙት የፖሊስ ኃላፊው በአሁኑ ሰዓትም በሁለተኛ ዋና ፖሊስ ጣቢያ በሕግ ቁጥጥር ስር እንደሚገኝ ተናግረዋል። የድርጊቱን መንስኤ በሚገባ ለመለየትም የፖሊስ ተቋሙ የምርመራ ቡድን በማዋቀር ወደ ስራ መግባቱን የገለጹት የጣቢያው ኃላፊ አክለውም በደረሰው ጉዳት የፖሊስ ጣቢያው ማዘኑን ገልጸዋል። ጉዳዩን ከሌላ ነገር ጋር በማያያዝ ሌላ ሁከት ለመፍጠር የሚሞክሩ ሰዎች ከድርጊታቸው እንዲቆጠቡ አሳስባለው ያሉት ሰጥቷት የፖሊስ ኃላፊው የምርመራ ውጤቱ የደረሰበትን ደረጃ በቀጣይ የሚገለጽ መሆኑን መጥቀሳቸውን ከደሴ ከተማ ፖሊስ መምሪያ ያገኘነው መረጃ ያመለክታል። ኢና ሊላሂ ወኢና ኢለይ ራጁን። ሱብሃነላህ። እኛም የአላህን ወደ እርሱም ተመላሽን። ሼክ እንግዲህ መሐመድ ሰይድ በዚህ ደረጃ እንግዲህ ወደ አኬራ ሂዷል ማለት ነው። አላህ ይዘንላቸው፣ መልካም ስራቸውን ይውደድላቸው። ወደ ሆስፒታል ገብተው ነበረ ነገር ግን እንግዲህ ወደማይቀረው ሞት ተሸጋግረዋል። ባለቤታቸው አሁንም ድረስ እንደቆሰሉ ሆስፒታል እንደሚገኙ ጭምር ነው እየተነገረ ያለበት ሁኔታ ነው። ባልታወቀ ነገር ምርመራ ላይ ነው ይህ ተግባር ማለት ነው። ነገር ግን በፖሊስ አባል ነው። ይህ ነገር ስህተት ነው ብላችሁ ታስባላችሁ? ነው አውቀው ነው። ሱብሃነላህ በጣም ነው ሚያሳ አዝነው አሁን ላይ እንግዲህ የተለያዩ አጀንዳ ለመቀስቀስ ብዙ ሴራ የሚያሸርቡ ሰዎች አሉ። እንግዲህ ይሄ ነገር ይፋ ይወጣል ብዬ ተስፋ አደርጋለሁ። ነገር ግን እንግዲህ ለነሱ ደግሞ አላህ ጀነተል ፊርዶስ እንዲወፍቃቸው ዱዓ እንድታደርጉላቸው በአክብሮ ተጠይቃቸዋለሁ ማለት ነው። በዚህ ጉዳይ ላይ ሀሳብ ስጡ። ከዚህ ጋር ተያይዞ እንግዲህ ሙስሊሞች ላይ አሁንም በደል እየተፈጸመ ነው ያለው። የት ጅማ። እስኪ በጋራ እንመልከት መረጃውን ለምን ሰለሙ ብለው ነው ጥቃት ያደረሱባቸው? ጅማዞን ላይ ምንድነው እየተፈጠረ ያለው? ጅማዞን ገትራ ከተማ ላይ አንድ እናትና ልጅን ጨምሮ ሶስት ሰዎች ወደ እስልምና ይገባሉ። ከዛ በዚያው ምሽት የሰለምቴ ቤቶች ላይ የእናትና ልጅ እንዲሁም ሌሎችም ሰለምቴ ቤቶቻቸው ላይ እነሱ ላይም ጭምር ጥቃት ይደርስና የተጎዱ ሰለምቴ ወንድሞቻችን ወደ ሆስፒታል ይወሰዳሉ። እነዚህን ወንጀል የፈጸሙ ግለሰቦች ደግሞ ሙስሊሙ ማህበረሰብ እንዲሁም ሌሎችም መጅሊሱም ተጨምሮበት በህግ ቁጥጥር ስር እንዲውሉ ይደረጋል። ግን ወዲያውኑ ተፈቱ። እነዚህ ወንጀለኞች በተፈቱ በዚያው ምሽት አሁንም ድጋሚ ጥቃት ተፈጸመ፣ በእነዚሁ ሰለምቴዎች ላይ ማለት ነው። አሁንም ሙስሊሙ በትዕግስት ህግን ተከትሎ የህግ አካላትን እያነጋገረ ባለበት ሌሎች ሙስሊም ጠል የሆኑ የህግ አካላት ግን ምን አደረጉ ከአርባ አምስት በላይ ሙስሊሞችንና እንዲሁም እዚህ ጋር የምትመለከቷቸውን አንድ እናትና ልጅ ሰለምቴዎችን እስር ቤት አስገቡ ለምን ሰለሙ ለምን ወደ እስልምና መጡ ለምን መርጠው ሄዱ ነው ይህ እኮ ግልጽ እኛ ፕሮቴስታንትንን መንግስት የሚለውን የሃይማኖት እኩልነት የሚያፈርሱ በመንግስት መስሪያ ቤት ውስጥ የተሸከሸጉ እንደዚህ አይነት ጽንፈኞች ናቸው እያስቸገሩ ያሉት እኮ። መንግስት እዛ የሚለው ሌላ እነሱ እዚህ የሚፈጽሙት ሌላ። ያለምንም ቅድመ ሁኔታ መጀመሪያ ሙስሊሞች ይፈቱ፣ ከዛ ወንጀለኞች ወደ እስር ይግቡ። የጅማ እንደዚህ አይነት ተግባር የምንሰማው አብዛኛ ጊዜ በደቡብ አካባቢ ነው። ነገር ግን በጅማ ይሄ ነገር ተከስቷል። እራሳቸው ተበድለው ራሳቸው እስር ቤት እንደገቡ እናትና ልጅ በዚህ ደረጃ ማለት ነው። ሱብሃናላህ። ለምን ሰለማችሁ ተብለው እንግዲህ ብዙ ጫና እየደረሰባቸው ቤታቸው ድረስ ማስፈራሪያ፣ እንዲሁም ደግሞ ጥቃት እንደደረሰባቸው ጭምር ነው የተነገረው። ከዛም አልፎ ደግሞ ይህንን ጉዳይ እንግዲህ በሰከነ መልኩ ለማረጋጋት የሚሞክሩ ሙስሊሞችን ጭምር 45 ሙስሊሞች እንደታሰሩ እየተነገረ ነው ያለበት ሁኔታ ነው። እንደዚህ ነገራቶች እየተበራከቱ ያለበት ሁኔታ ስለሆነ እንግዲህ መጅሊሳችንም የማያዳግም እርምጃ እንዲሁም ደግሞ ዘላቂ መፍትሄ ሊያመጣ ይገባል ብዬ አስባለሁ። እንደኔ ሀሳብ ማለት ነው። ይሄ ነገር ዝም ልንል አይገባም። ሰለምቴዎቻችን እህቶቻችንን፣ ወንድሞቻችንን አባት እናቶቻችንን ልናበርታታ ከጎናቸው ልንቆም እንደሚገባ ነው የሚሰማ። ኢንሻአላህ በዚህ ጉዳይ ላይ ሀሳባችሁን አቅርቡ። ወደ ሌላኛ ቪዲዮ አለፍኩላችሁ። እጅግ በጣም አስፈሪ እና አደገኛ ሐዲስ ልንገራችሁ። ይህን የምነግራችሁ ከወዲሁ በህይወት እስካለን ድረስ ሲቻለም ጥንቃቄ እንድናደርግበት ዘንድ ነው። ነቢያችን ሰለላሁ ዓለይሂ ወሰለም ሐዲስ ላይ እንዲህ ብለዋል። ثلاثة لا يكلمهم الله <سؤال> يوم القيامة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 በጣም ከባድ ኃጢአት ነው። ከታላላቅ ወንጀሎች ነው። አምላካችን አላህ ቁርአን ላይ አስጠንቅቋል። ፊሱረቲል በቀራ ላይ ምን ብሏል? ያ አዩሃ አለዚነ አመኑ ላተብጠሉ ሰደቃቲኩም ቢልመኒ ወልአዛ። እናንተ ያመናችሁ ሰዎች ሆይ ስጦታችሁን በመመጻደቅ አታበላሹት ይላል። እንዲሁም የሰጣችኋቸውን ሰዎች አዛ በማድረግ ይላል። እነሱን አዛ ማድረግ ነው መመጻደቅ ግልጽ ነው አይደለ? እየሄዳችሁ እኔ እንዲህ አድርጌላችሁ ለሌሎች ለሌሎችም ሄዳችሁ እኔ እንዲህ አድርጌላቸው እያላችሁ የሰጣችሁትን ስጦታ አትመጻደቁ፣ አታበላሹ። ትክክለኛ አማኝ የሆነ ሰው ለሰዎች ስጦታን ሲሰጥ መንዳን ከአላህ ብቻ ነው የሚፈልገው። ግልጽ ነው አይደለ? ከሰዎች ውዳሴን አይፈልግም፣ እንዲሁም ሰዎቹን ሊያሸማቅቅ አይፈልግም። እየተመጻደቀባቸው ማለት ነው። ስለዚህ ተመጻዳቂ ሰው ከነዚህ ከሶስቶቹ አንደኛው ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም። ጥንቃቄ እናድርግ።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 ያጀማ ኢንሻላህ እንግዲህ አስፈሪውን ሐዲስ ከሁሱ ወንድማችን እንግዲህ አዳምጠና እንደተማረበት ተስፋ አደርጋለሁ። ብዙዎቻችን ጋር ያለ ችግር ነው ብዬ አስባለሁ። ስለዚህ አላህ ይጠብቀን ለማለት ወዳለሁ በተለይ ከንግዱ ጋር ተያይዞ እንዲሁም ደግሞ ከዲናዊ እንግዲህ በተለይ ሱሪን ዝቅ አድርጎ የመልበስ ሁላችንም ጋር ያለ አላህ ይጠብቀን ለማለት ወዳለሁ እንዲሁም ደግሞ የምንመጻደቅ ሱብሓንላህ አላህ በሰጠን ነገር እንመጻደቃለን። የሰጠንን ነገር በአግባቡ ልናመሰግን እንዲሁም ደግሞ ለወገኖቻችን በተሻለን አቅም ማካፈል ይኖርብናል ብያስባለሁ። እንደተማረበት ስፋ አድርጋለሁ። እንሻአላህ። አላህ ሁላችንም የጀነት ሰዎች ይበለን። ወደ ሌላኛው ቪዲዮ አለፍኩላችሁ። በመጨረሻም ኡስታዝ ካሊድ ክብሮ የሚያስተላልፈው መልእክት አለ። መድረክ ላይ ቆመው ነብያችን ሰለላሁ ዐለይሂ ወሰለም የሚያንቋሹ ሰዎች ማለት ነው። በተለይ ዲነል ኢስላምን ዝቅ ለማድረግ የሚሞክሩ ሰዎች እንግዲህ መና እንደሆኑ ጭምር እንዲሁም ደግሞ ለነሱ ሁላችንም መልስ መስጠት እንደሌለብን ጭምር አስረድቷል ማለት ነው። ለፎይና ለመሳሰሎቹ ጭምርም ይሆናል ይህ ቪዲዮ ማለት ነው። አደርሱልኝ ኢንሻአላህ ሁላችንም እንግዲህ ሰላዋት ማውረድ ይኖርብናል። አላሁመ ሰ ወሰሊም ላ ሲና መድ ላ ሰለም ከወዲ ልሰናበት። ቪዲዮን እስከ መጨረሻ ድረስ ተከታተሉት ንሻላ ወሰላሙ አለይኩም ወረህመቱላሂ ወበረካቱ። መልካም እነሱ ያለማቋረጥ ሴራ ያሴራሉ። ከሴራቸው መካከል አንዱ ነብዩ ስም ማጠልሸት ነው። አለ ላቱ ወሰላም ነቢይ ያለማቋረጥ ከይዳ አላቸዋል እና ምን ይሁን እነሁም የኪዱነ ከይዳ። ትላንትም፣ ዛሬም ወደፊትም እነሁም የኪዱነ ከይዳ ማዛ ነፍዓል እኛ ምን እናደርግ ቆይ እናንተ የናንተ ድርሻ ቆይ ቆይ ነው ያሉ። አላ አትፍ ጨርጨር ቆይ ወአኪዱ ከይዳ አም ገና ቴክ ኤር ኦፍ ኢት አላህ ነው ያለው። አላህ ነው ያለው። انهم يكيدون كيدا يا رسول الله አንተ መልእክተኛ፣ ለከይድ ተዘጋጅ አላላቸው። ቆይ አንተ ወአኪዱ ከይዳ፣ እኔ የእነሱን ሴራ የሚያፈርስ እቅድ አለኝ አላለሁ ታዲያ መልእክተኛው ምን ያድርጉ? ፈመሒል ልካፊሪና አምሒልሁም ሮወይደ በነገራችን ላይ ቁርአን ውስጥ መልእክተኛው ማለት ነው። በጣም ነው አላህ ሪላክስ የሚያደርጋቸው። ለካፊር ትንሽ ጊዜ ስተዋል ሪላክስ ያድርጓል። እኛ ፋታ አንሰጥም፣ ለምንም ነገር ፋታ አንሰጥም። ሪላክስ በልነ ከዛ ከሱረቱ ጣሪቅ በኋላ የሚመጣው ሱራ ምንድን ነው? ማን ነው ውስጥ የቁርአን ፒኤችዲ ያለው የሚነግረኝ? ሱረቱ ጣሪቅ እንዳለቀ ማን ሱራ ነው የሚመጣው?

ለምን በተስቢህ ጀመረ? ለምን በሐምድ አይጀምርም? አልሐምዱሊላህ ብሎ ለምን አይጀምርም? ለምን በተስቢህ ጀመረ ሱረቱል አላ። ዝም ብሎ እኮ አይደለም። ኢነሁም የኪዱነ ከይዳ ወአኪዱ ከይዳ ፈመሂልል ካፊሪና አምሂልሁም ሩዋይዳ። እነሱ ሴራ እያሴሩ ነው፣ ባንተ ስምን እያጠለሹ ነው። አንተ ከምታደርገው ነገር መካከል አንዱ ፌመስ አርገኝ ብለው ዱአ አድርገዋል። ወላሂ ይህ ቁርኣን ውስጥ ነው ያለ። ምን አርገኝ ብለው ፌመስ። ፌመስ መሆን ታዋቂ ሰው መሆን ለመልካም ነገር የምትጠቀምበት ከሆነ እጅግ በጣም እጅግ በጣም የሚጠቅም ነገር ነው፣ በጣም ጉልበት ያለው ነገር ነው። በተቃራኒውም ታዋቂ ሆኖ ለክፉ ነገር ከተጠቀመው አደጋው እንደዛ ነው። ለማንኛውም ግን ኢብራሂም የሚገርም ተሳካላቸው። እና ተሹድ ላይ አላሁመ ሰሊ ዐላ ነቢይና ሙሐመድ ወዐላ አሊ።

ሰዓለ ረባሁ ጌታውን ጠየቀ፣ ፌመስ አድርገኝ ብሎ ክብሬን ከፍ አርግልኝ፣ በሚመጣው ትውልድ አንደበት ላይ አርግልኝ ብሎ አንተ ሳትጠይቅ ቢዱን ሱዓል ይሰጥሃል። ወረፋዓና ለከ ክረክ ያ አላ በጣም